ወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል በዜጠኛ ወራቸ ለፎች ትበቅል ሰአብት ክምፅና ያደት ታካሚ ድጋየ ዋቦተከ አቻለ ሆስፒታሊ የውሽትኪ መስረሳብት ባጀት ዘማን የዜጠኛ ወራቸ ከውነ ባዙፎት የገሬ የብል ከውነ ደር ሼዣን በዴራ የአጅስ የብልሽ ቅራት ከውነ ኛሶተን በትምሌ ከተም በአጅስ የቸደር ለትጎቡ የብል ሞራሩ የብል ተቅባበል አተረሻን በባጀ ዴራይ ደር በሰጎልጌ ካያስከወኑ የዜጠኛ ወራቸ ሪፖርት በሰጎልጌ አቲጋጋዥ የቀረበት ሲሆን ሪፖርተይ መንቄ ባሶት ተወሻሹ ሉላሉሌ ባሎ የታበቲውን ያፎልቢያን ኤጥቅነት ሉላሉሌ ግባቸዋ የደዊ አቅርቦቱን ስነት ሊበሩ ተከተ ዋሳጅቻይ ነቀሉን በሆስፒታሊ ባለፉ ዘጠኝ ወራቸ በድንቡጥ በትክናና በሎትዋ ቢኖ ህክምና ለሆሽት በቅል ሀድ ሀደከም ዝናይ ሀድ ታካሚ ዲጋይዋ ቦተቲ ያቀትሊ በሉላሉሌ የስፔሻሊስትዋ የሰብ ስፔሻሊስት የቀዶ ህክምና አዘርቻ አምስት ህክም ሀደ በቀል 15 ታካሚ ዲጋይ የረከባን የቀረበ ሪፖርት መቀባሶት ወባጃ የትረሽት ይሁን ወባጃ የወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ቡሪየ ብላት ዋሳጅ የሸረፈ ዶክተር ካሊድ የሆስፒታሊ ሜዲካል ዳይሬክተር የዋነንጎ ዶክተር አብዲዋ የመተንዳደሪዋ ፋይናንስ ዳይሬክቶሬት ዳይሬክተር የአወልያ ሲኔንዙያን የሆስፒታል ተርጋላቸት ኢረክ ውያነ የፋይነት ሪጋይ በደበለ ክን ባላይሙ ኢታከሙንክዋ ያቴክሙንኩ ላሶት የጀመረ የግቤ እንጥራት አብሌዋ ውስጥ አቁም ስነብል ያባቤር ቃኑጣት ኢታንጄቤት ሲሆን አቁምሮት እትጌባነኮ ተጨቀማን ቆትባ ቀተለ ያላን ወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ቲዮብ ያለ ጥለነት ያለ የፈይነት ዲጋይ አቁምሩት ጌባን የባሉ የወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ቦሪየ በላት ዋሳጅ የሸረፈ ዶክተር ካሊድ ለታይን ገደ ዩልመሎ ባምቻ ባቦትነታ ሶትዋ የትጎ በልቢሙ ኤግነት ቂሮት ጌባን ባሉን ማፍታች ዋ ከምባይ ቢያት ኬሽ ማንሱል ዋ ኦስፔደር ከምባይ ዋ ማፍታች ያቡ ወሻይ ብቻይ የበጀቱን ስነት ሪበሮ ተከበጭ ቅሞት አትኬሽ የሆኑ ኡንስ በጀት ይሳሉን ግስጨ የፍቴ የተባ ቦት ይትረሻን ትሉ ደበሉን በዴራ ሀጅስ የብልሽ ቅራት ከውለኛ ሶተንበት ምሌከተ ሀጅስ የትለት ጎቡ የብል ለሙራሮ የብል ተቅባበላት መርሃ ከውነ ተረሻን በተቅባበላ ስናዳቢደር የወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ቡር የበላት ዋሳጂ የሸረፈ ዶክተር ካሊድ የሆስፒታሊ ሜዲካል ዳይሬክተር የዋነንጎ ዶክተር አብዲዋ የመትንዳደሬዋ ፋይናንስ ዳይሬክቶሬት ዳይሬክተር የአወል ያሲን ተረከቦ ለሙራሮ የብል ተቅባበል አትያሱ ሁልም ከየታበይ ወሻይ ብነት ኡመተንዋ ባደን ልድግሎት አያኔ ያልቃን ሆኖ ተገበት ጀረቦት ሳሶት ጌባነ ኳቴ ሰቡን